መልካም ጎሽ፣ ሦስተኛው የዓለም ጦርነት ሊጀመር ነው። ምነው ነው እስራኤል እና ኢራን ረብሻቸው ሲያቆሙ እናንተ ተጀመራችሁ። በአንድ እግር ልታቆሙት ነው። በመቀጠል ደግሞ ነጻነት ራሱ ወደ ሸገር ሄዳ የልጇን አባት ይፋ ልታደርግ ነው። ወጥራ ተይዛለች ነው የሚባለው ይች ጉቶ ማለት ነው። ሰላም ሰላም ቤተሰብ እንዴት ዋላችሁ? ደህናናችሁ? ከኔ ጋር ሁሉ ሰላም ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ ላይክ እያደረጋችሁ እና ሩታዬና ይሄ ክያ የሚባለው ልጅ እንግዲህ መጡና ያው ፋይል አለ እያላት ነበረ። ባለፈው እኮ አንቺ ምን አይነት ሰው ነሽ፣ ለሰው ክብር የለሽም ሲልሽ የነበረው ክያ የሚባለው ልጅ ነው ማለት ነው። በመቀጠል ደግሞ ስለ ጉዳዩ ወይም ደግሞ ስለ ፋይል ወይም ደግሞ ስለ ሌላ ጉዳዩ ነገር እኛ እናውቃለን ብለን ፖስት ድና ህዝቢ ው ምን ችግር አለው። እና ህዝብ እንዲያዩው እንፈልጋለን ማለት ህዝብ እንዲረዳ ማለት ነው። ሌላኛው ነፃነት፣ እንግዲህ ወደ ሸገር ሄዳለች ዛሬ ሸንጣዋን ተሸክማ የሄደችው። በነገራችን ላይ ጋይ ዛሬ አይደለም የምሬ ነው ምላችሁ። ዛሬ አይደለም የሄደችው ማለት ነው። እና ያው ልጅ አላት ልጅ አለኝ ብላ ያንን ልጅ ደግሞ የመጣው ከሱ ጋር የመጣው ልጅ ወጥሮ ይዟታል። ሲቀጥል ደግሞ ገና ሌላ ቪዲዮ ይቀረጻል። ሶስተኛው የዓለም ጦርነት ይጀመርላቸዋል። የዛኔ የምታለቅሱን ካላችሁ፣ የምታዝኑን ካላችሁ፣ ጨንጓራችሁ የሚቃጠል ካለ እኔ አይዟቸው አብሽሮ ሶፍት በእኔ ውሃ በእኔ ወተትም በእኔ የጨንጓራ የሚያሟቅ ወተት በእኔ ማለት ነው አለ። በለዚህ አርፌ ይቀመጣለሁ፣ በመጡበት መልሳቸዋለሁ የምትል ከሆነ ለመመለስ ሞክሮ በመጀመሪያ ገን ሩታዬ ያንን ልጅ ትትል ሲተሹ ብቻሽን ስለመጣሽ ከነዚዎች ጋር ስለመጣች ስለመጣሽ ደስ ብሎኛል። እነዚዎች ይሻላሉ ከነዛዎች ይህንን ያው ምንም የለም ችግር የለበትም በመባል ይህንን ከዚህ በፊት ህይወታችሁ እየበጠበጡ ነበረ በመባል ችግር የለም ይወሰዳል። ያንን ግን በጣም ከባድ ነበረ እና ስለተውሽልን ትተሽ ስለመጣሽልን ከልብ እናመሰግናለን። ሩታየ ብዙ እህቶችሽ ተበሳጭተው ብዙ እህቶች ተናደውብሽ ነበረ በውስጥ መስመር እና ብዙ ልጆች ደግሞ ሩታ ከማንም ጋር ማታወራ የሚመስላችሁ ልጆች አላችሁ፣ አትገናኝም ከማንም በቀረበ ህጋም ላክ ትገናኛለች። የበሬ ነው የምላቸው ትገናኛለች። ከእህቶቹ ከብዙ እህቶቹ ዋጋ ትገናኛለች እላችኋለሁ። እና ዱባይ በመጣች በር ሰዓት ራሱ ለብዙ ሰው ስልክ ቁጥር ሰጥታለች። ስለዚህ ዋትሳፕም አላት ቴሌግራምም አላት ቀጥታ መስመርም አላት ማለት ነው። እና ትገናኛለች እላችኋለሁ። ግን እንደዚያ ይሄን ነገር በሚፈጠርበት ጊዜ ስልክ አይመለስላችሁ፣ ማንም አይመልስም። ይሞታሉ እንጂ ይሞቱታል ይሞቱታል። የሚባለው ሁለቱም ማለት ነው። ስልክ አይመለሱም። በእንደዚያ ይሄን ነገር ጊዜ እኔ እናት እንዴት ነሽ? ደህና ነሽ? የኔ ውድ እንደዚህ ነው የምትባሉት። የኔ ህድ አብርሃም እራሱ የኔ ህድ እንደዚህ ይላችኋልና እንደዚህ አይነት ነገር ሲፈጠር ለምን ምድርና ሰማይ አትገለባበጥም? የምሬ ነው የምላችሁ ቦይስ። ላካችሁ፣ ጻፋችሁ፣ ደወላችሁ መልስ አይሰጣችሁም። የምሬ ነው የምላችሁ እና እንደዛ ነው እላችኋለሁ ትገናኛለች ለማለት ነው። ሌላኛው እንግዲህ ያው መልካም ጊዜ መልካም ጊዜ የሆነልሽ ሲላቱም ያው አመሰግናለሁ ስትለው ነው። ግን እስከ መቼ ነው የምትጨቃጨቁት? በነገራችን ላይ እዚህ በሩታጌ ያመጣችሁ ልጅ ትታ ወደዚህ ስለመጣች በዚህ ስለመጣችሁ እኔ ደስ ብሎኛል። የምሬ ነው የምላችሁ ውድ ቤተሰብ አንዳንዶቻችሁ ደስ ላይ ይላችሁ ይችላል። እኔ ከዛ ሰውዬ ጋር እንደምንም ብላ እንድትርቅ እና ከዛ ሰውዬ ጋር ደግማ ቪዲዮ እንዳትሰራ ነበር የምፈልገው። ምኞቴ ተሳክቶልኛል። እኔ አይመለከተኝም ስለሌላው እና ስሟ እየጠፋ ስለሆነ ስራ እንደሆነ የማይገባው ብዙ ሰው አለ። አሁን አብርሃም ይኸው ፋይል አለ እንደዚህ እንደዚህ እየተባለ አይደለም ያ ነገር ግን እንደሌለና ይኖርም አይኖርም አሁን እዚህ ጋር ፍርጥ ላያደርግላቸው አይደለም። ግን እምናቅ ሰዎች አለን ማለት ነው። የምናቅ ስላቸው አንድ ሰው አብሮ ሰፈር ስትሆነው አብሮ ኖረዋል አብረ አልኖሩም። ትዳርስ ኖሯቸው ነበረ ልጅ ሳለው የሚለው ነገር ትጠይቃላችሁ። ልጅ ያለው አለ ልጅ የሌለው አለ። ገባችሁ እዚህ ጋር ስለዚህ እንደዛ ነው ብላቸዋለሁ። ያው ልጁ ምን እያለ ነበረ? ክያ እኔ ተከፍሎኛ ስንትና ብሩኬ ተከፍሎት ነው ለአብርሃማ መንገዴ በገንዘብህ እንትን አትመካ፣ ገንዘብህን አታባክን፣ እየከፈልክ ለማንም እያለው ነበረ። እናንተ ረ ንግግራችሁ እኮ በጣም ነው የሚያስጠላው። የምሬን ነው ምላችሁ። እኔ ማለቴ እሺ፣ እንደዚህ ሆናችሁ ሄዳችሁ አብራችሁ ምግብ ትበላ ትጠጣላችሁ፣ ትኖራላችሁ፣ ጓደኝነታችሁ ይቀጥላል እንዴ? ወይኔ በላቸው። እኔ አልፈልግም እንደዛ እኔ ኮሜንት ስር እራሱ እንደዛ ነበር ያሰው ጠላቴ ነው እንዴ? እኔ እውነት ነው የምላችሁ። እንደ እንኳን በቀልድ እንኳን ለእውነት አድርጎም ለቀልድም ለምንም እኔ አልፈልግም እንደዚህ አይነት ነገር እና ያው ብርህን አታባክን በሆነ ባልሆነ ነገር ሰውን አትግዛ፣ ሰውን እንደዚህ አትበልግ ያለው ነበረ ማለት ነው። ዛሬ ግን ልክልካችሁ በፈቃደኝነት ተነጋገራችኋለን በፈቃደኝነት ማለት ነው። እና ፋይሉም ደግሞ ይፖሰትልን እና እኔ ነፃነትም ደግሞ ወንድሟ ይዟት ሄደዋል። የአብርሃም ፎቶ ነው ለጥፋ የመጣችው አሁን የአብርሃም ልጅ ነው ብላ ብቅ ትልላችኋለች። ግን በዚህ ሰሞን ጦርነት እንዳለ ግን እመኑ የምሬ ነው የምላችሁ አሁን እሷ ምን ትላለች? የአብርሃም ነው ብላ ቁጭ ነው የምትልላችሁ። እኔ እስኪ ምን አለች በሉኝ ያልኳችሁ ፎቶውን ለጥፋ መታለች። ያለ ምክንያት ፎቶውን ለጥፋ አትመጣም፣ እሷ ማለት ነው ያለ ምክንያት ፎቶውን ለጥፋ አትመጣም። በመቀጠል ደግሞ ከሱ ገኝ የመጣ ሌላ ልጅ አለ። ያ ልጅ የጠበቃትን ያ ወንድም ተብሎ ነው ገና ድጋሜ ሌላ ወንድም ተገዛ ማለት ነው። እንደው በብር እየገዛችሁ ያላችሁ እናንተ ይመስለኛል እኔ እናንተ ናችሁ፣ ይቅርታ ያደርጎልኝ። እና እዛ አሁን ተሰብስባችሁ ሄዳችሁ እናንተ ሰብስቦ በርበሬ ማጠን ነበረ። የምሬን ነው የምላችሁ። እንደው የቡታጀራ ዩቱበሮች ይሰቀሉ፣ የቡታጀራ ዩቱበሮች ዩቱበሮች ይገደሉ እየተባለ ነው። እንደው ኧረ ተው። ተሰቅላችሁ ብትገረፉ ደስ ይለናል። መገደላችሁማ አንፈልግም፣ ግን ተሰቅላችሁ ብትገረፉ ደስ ይለን ነበረ። ነገር ግን የማይሆን ነገር ነው። ግን ግን እኔ ቤተሰብ ነፃነት ያንን ነገር ይዛ ከመጣች እውነት ለመናገር አትተርፊም። አንቺ ሴትነትሽን አራክሰሻል። ገና ድጋሜ ልጅቷ የአብርሃም ናት ብለሽ አፍሽን ከከፈትሽ በጣም ያስጠላል፣ ይደብራል። መም እኔ ሀገሬን እቀይራለሁ። የዚህ ሀገር ልጅ አይደለሁም ነው የምለው። እንደ ከሌላ የወለደቻትን ከዛ ወደዚህ ልጅ እኮ ነጌ ቀን ልጃቸው አድጎ ራሱ የሚያየው ነገር ነው ይሄ። አትልም አትበሉ ቤተሰብ አትልም አይባልም። ትላለች ለምን ቀጥታ ወደ አዲስ አበባ ነው የተወሰደችው። ከዛ የአብርሃም ፎቶ ተለጥፎ መጣ። ነገ ከነገ ወደ ምን እንደሚመጣብን አናቅም። ይሄ ብሩክ የሚባለው ምን ይዞ እንደሚመጣ አናቅም። ሩታና አብርሃምም ሩታና ይህ ክያ የሚባለው ምን ይዞ እንደሚመጣ ምን ይዘው እንደሚመጣው አናቅም ማለት ነው። እንጠብቃቸዋለን። ለማንኛውም እየተቃጠልንም ቢሆን የምትቃጠሉ እኔ እውነቴ ነው ብላችሁ ጨጓራ በሽታ አለባቸው እኔ ወተት ገዛላቸዋለሁ። የምሬ ነው ብላቸው የኔ ማሮች ማለት ነው። ሌላ ምንድነው? የሚያለቅስ ሰው ደግሞ ጎሮሮው ስለሚደርቅ ውሃ፣ እንባስ ስለሚወርድ ሶፍት። እኔ አላለቅስ እኔ ከዚህ በፊት አልቅሻለሁ። እኔ ከዚህ በፊት በጣም ተረብሼ ማለት ነው፣ ምንም ነገር ሳይገባኝ ተረብሼ አልቅሼ ራስ ምታት ሰባት ቀን ሙሉ ታመም ያለው። ከአሁን በኋላ ግን አልታመምም። ምንም የማለቅሰውም ነገር የለም፣ ላለቅስምም አልችልም ማለት ነው። ካለቀስኩ እኔ ሞኝ ነኝ። የመጨረሻ እና ይሄ ነው ምላችሁ። ስለዚህ እናንተም ደግሞ ትበረታላችሁ ወይም ደግሞ ትነቃላችሁ ብዬ አስባለሁ። ብዙ ሰው ግን የማይገባውም አለ እና አብርሃም ደግሞ ያው፣ ዛሬ የለበስከው ልብስ ቪዲዮ ላይ የለበስከው ሆነ ኢንስታግራም የፖስተድ ከውን ልብሱና ሰዓት ቲሸርቱ አንድ አንድ ነው። የመራ አንድ ነው። የአብርሃም ልብስ ማለት ነው እና ሩታይም ደግሞ ዛሬ አምሮብሻ ነበረ ጃኬት ለብሰሽ ምናምን በቃ ቆፍጠን እያለች ነበረ ማለት ነው። እና ተዋ እባክህ፣ ትሄድ አጨማልቅሃታል። ሌላኛው ደግሞ እቺ ልጅ አትሆንህም ትሆነኛለች ብሎ እኮ ነው ያገባት። እናንተ እኮ ሰው እንደሚሳለቅባችሁ እወቁ። ተው ሰው እኮ ሁለት አመት ሙሉ አይሳደብም። ተብሎ የምሬ ነው የምላችሁ። በእኛ ኮሜንት ይሳቅብናል ብዬ ተናግራለሁ እኔ ባለፈው። ራሱ ግን እናተ አትሰሙም ወይስ? እነዚህ የምትኮምቱ እዛ ስድብ የምትኮምቱ ልጆች እኔ ቤት አትመጡ። ኖ ሰብስክራብ አድርጉኝ። ምን ችግር አለው እንዴ? ና ቤቴ ትማራላችሁ፣ በዛውም ማለት ነው ተጋልዳላችሁ። እኔ ደግሞ የተማርኩኝ መቼ ነው? በእኛ ኮሜንት የተሳቀ ጊዜ የዛ ጊዜ ካወቅ በኋላ ነው እየደቃውኝ ማለት ነው። እና እናንተ ስትሳደቡ ሰው እኮ ይነቃችኋል፣ ሰው እንትን ይላችኋል። በቃላ ደለ እንዴት አይገባቸውም ነው የምትባሉት። ለማንኛውም ይሄ ነው የምላችሁ። ሶስት ቀን አራት ቀን አምስት ቀን ደግሞ ጦርነቱን እናካሄዳለን ማለት ነው። ኢራንና እስራኤል እንግዲህ አሁን ላይ አቁመዋል መሰለኝ አይደለ? ጦርነት አሁ አቁመዋል። ባለፈው ነበር አዛ ያደረጉን ና አሁን አቁመዋል። ስለዚህ አሁን የአብርሃምና የሩታ የነጻነትና የኪያ የብሩኬ እና የአቤል ነው አ የእነሱ ጦርነት ነው ላችኋለሁ። መሳሪያ መተኮሻ ደግሞ ገንዘብ ካስፈለጋችሁ ከጎናችሁንን እናዋጣላችኋለን ማለት ነው። መሳሪያ ከበዚህም በኩል እንልክላችኋለን። ለማንኛውም ቤተሰብ ሰላሙን ሁሉ ነው እልልኝ